ሮቤል እስር ቤት ሂዶ ራሄልን ይቅርታ እያለ ይለማመጣል እሷም ምንድን ነው የማደርግልህ ምን እንድልፈልግህ ነው አለችው ራሄል የምፈልገው ዛሬ ለብሌን አንቺ ከአንቺ ጋር መስራትን እንዳቆምኩ እንድታይልኝ ነው አላት ብችል አብሬ ሁላችሁንም በገደልኳችሁ አለችው ሮቤል እንግዲህ የእውነት ይቅርታ ሊጠይቃት አልነበረ የሚሄደው። ራሄል እስር ቤት ሆና የተደበቁ ሚስጥሮችን ለሮማን ሰጠቻት። ሮማንም ያንን ይዛ ዛሬ የተደበቀው ገመና ወጣ እያለች ተደስታለች። ብሌንም እባክሽ እናቴ እባክሽ ተንኮልሽን ተይ እባክሽ ድሮዋን እናቴን መልሽልኝ እያለች መማጸን ይዛለች። ባቢ ከፖሊሶቹ ጋር በመኳኋን ራሄልን ሆስፒታል ወስደው እንዳስመረምሩለት አደረገ ራሄልም እዛ በሄደችበት ሽንትና ደም ስጪ ስትባል ሽንትና ደም ለምን አስፈለገ ቲቢ ነው ከተባለ እንኳን ደም ብቻ እንጂ ሽንት አያስፈልግም ብላ ተከራከረች ራሄል ግርማን እንዳጠፋላት አንድ ሰው ወደ ድርጅቱ ላከች። ባቢም ራሄል እርጉዝ እንዳልሆነች ወረቀቱን ወስዶ ለጽናት አሳያት። ጽናትም ከተደሰተች በኋላ እርጉዝ ባትሆንም ግን በእኔ ላይ ጅት አድርገህብኛል አይንህን ላይ አልፈልግም ብላ በተቀመጠበት ጥለው ሄደች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ተከታታዮች እንዴት ናችሁ? አለሁ፣ አልሐምዱሊላ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ፣ ነባሮች ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። ዛሬ በክፍል ሀምሳ ጽናት ክፍል ሀምሳን ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ሮቤል መጥፎ ጠረን ያለው ነገር ተቀብቶ እስር ቤት ሄዶ ራሄልን ይቅርታ ለማለት ጉልበቷ ላይ ወደቀ። እግሯ ላይ ሲወድቅ እባክህ ተነሳ ሮቤል ምን እየሰራህ ነው? ብላ ካስነሳችው በኋላ እያሽታ እሷን እያስነጥዛት ጀመር። ምንድን ነው ተቀብተህ የመጣኸው? ስትለው እሱም ምንም አልተቀባሁም እባክሽ፣ ራሄል ይቅርታ። እኔና አንቺ አብረን መስራት እንደተሆን ለብሌልን ንገር የልኝ እባክሽ እያለ ይማጸናል። እሷም የእውነት ይቅርታ እየጠየቃት መስሏት ረባክህ እናሁን ምን እንዳደርግልህ ነው የምትፈልገው? ከንቺ ጋር የነበረንን ስምምነት እንደተውኩ የእሷን ፍቅር አስፈልጀ ይህን ንገር ልኝ አላት። ብችል ሁላችሁንም ባጠፋኋችሁ እንኳን ይህንን ልነግርልህ በጭራሽ አይወድሽም ነው ምላት አላቸው እሱም እየሳቀ ዝም አለ። ፍቅር አትጨክኝም፣ ፍቅርን ታውቂዋለች ሲላት፣ እኔ ፍቅርን አላውቅም የማፈቅረው ገንዘብ ብቻ ነው አለች። እያስነጠሳት ወደ ውስጥ ተመለሰች። ሮቤልም ሌላ ሴራ አስቦ ስለነበር ይስጋል። ወይዘሮ ሮማን ግራ ተጋብታለች። አሁን ወደዚያ ድህነት መመለስ አልፈልግም። ልጄንስ ደግሞ በዚህ ስራ ባጣት? አይ ይህ ህይወት ለእሷ አይገባትም። ስለዚህ የራሄልን ስራ ለመቀላቀል ወስናለች። ይህን እያሰበች ባለችበት ብሌን ከውጭ ገባች። ምን ነው ኮቴ የለሽም? ቆሌን ገፈፍሽው አለች። እማዬ ምን እያሰብሽ ነበር የሆነ ተንኮል እያሰብሽ ነበር ማለት ነው እና የምን ተንኮል አንቺ ልጅ እናትሽ መሆኔን ናትርሽ አይ የሆነ ሀሳብ ውስጥ ባትሆኒማ የእኔ መምጣት አያስደነግጥሽም ነበር ብል ይህንም ለእናቷ ወይኔ ደስ እንደሚል አሁን እነጋሽ ግርማ ደስተኛ ሆኖ ያይሁ ሁሉ ምስቀልቅል አልፎ ስትላት ወይዘሮ ሮማንም አዎ እነሱማ ምን አለባቸው? እኛ ነን እንጂ እድሜ ዘላለማችንን። እነሱማ እኛን ከዚህ ቤት አስወጥተው እዚህ ቤት ይኖራሉ። ሀረ እንደውም ሌላ ቤት ገዝታ ይኖራሉ ስትል፣ ብሌንም እማ አሁን የነጋሽ ግርማ ማግኘት ላንቺ ምን ሆነ ያስከፋሽ? እነሱ ቆይ መች ነው በድለውን የሚያውቁት አይ የኔ ልጅ እንዳንቺ ሁሉም የዋህ ነው የሚመስልሽ፣ አለች ብሌንም፣ አይ አንቺ ነሽ እንጂ እንዳንቺ ሁሉም ሰው ክፉ የሚመስልሽ ስትል፣ አንቺ እናትሽ መሆኔን አትርሽ እንጂ እንዴት እንደዚህ ትናገኛለሽ? ትንሽ እንኳን አተገብርኝም። ማንኛውም ማይ ነገ እኔና ጽኖ ትምህርት እንጀምራለን። ያንን ክፍያውን ደግሞ የሚከፍልልኝ ጋሽ ግርማ ነው። የወለደኝ ደኛ አባቴ እንኳን እንዳላደረገልኝም ብታውጊ፣ እያስተማሩ ገረድ ሊያደርጉች ነው። ከቻልሽ ከነሱ አጠገብ ራቂ ካለች ወይዘሮ ሮማ። እነዚህ መርዘኞች ከእኔ በላይ አንቺ አታውቂያቸውም። የሚጠቅመኝና የሚጎዳኝን የማላውቅ አይነት ሰው አይደለም። ወይዘሮ ሮማን እስር ቤት ሂዳ ራሄልን አገኘች። ራሄልም እያስነጠሰች መጣኝ። ም ምን ነው? አመ መሽነ ልጅ እና እንዴት ነሽ? ድጋሜ ትመጫለሽ ብዬ አላስብኩም ነበር። ለልጅ ብዬሽ ነው የመጣሁት። ራሄል ልጅ ምን ልታደርጊ አታስበሽ ነው? ለምንድን ነው ይህን ልጅ ከአጠገቧ የላክሽው? አንቺ ጋር ሲመጣ ይዋለሁ። እኔ ከአንቺ ልጅ ጋር ምንም አይነት ችግር የለብኝም። ምንም አደርጋት ብዬ አላኩትም። እኔ የሰው ልጅ ለመጣል ስታገልልሽ አንቺን ልጅ ለመጣል ትታገያለሽ? አንድ ልጅን፣ ምን አይነት መርዘኛ ሰው ነሽ? ትሰሚኛለሽ ሮማን፣ እኔ ከአንቺ ልጅ ጋር ምንም አይነት ችግር የለብኝም። እኔ ማጥቃት ብፈልግ ኖሮ ገና ድሮ ነበር የምደፋልሽ እኔ ምንም ነገር አልፈልግም ታዲያ ለምንድን ነው ልጁ እኔ ልጅ ጋር የሚመላለሰው ነገር ንገሪኝ እስኪ እሱን ጠይቂዋ እሺ ጥሩ አንቺ ለምንድን ነው የምትጠቀሚበት እሱን አንቺ ማወቅ አይጠበቅብሽም ሮማን አለች ራሄል እሱን ለማወቅ ነው የመጣሽው አለች ራሄል ና አይደለም ትናንት ባነሳ ነው ርዕሰ ጉዳይ እንድንነጋገር ተሳቀች። ይህም ሀሳቤን እንደተቀበልሽኝ አልጠራጠርም ስትላት ምንድን ነው የምናደርገው? አለች ሮማንም። አይ ሮማን፣ ጥሩ መንገድ ነው የጀመርሽው። ከዚህ በኋላ ህይወትሽ መለወጥ ይጀምራል። ለልጅ ስር ነው። ለእሷ ድህነት አይገባትም በጭራሽ። ጭስ ድህነት ይገባሻል እንዴ? አለች ራሄል። ሄላ ኩልሽ ቃ ደረሰሽ። ቆይ አንቺ ይህን ሚስጥር እንዴት ልታውቂ ቻልሽ? አለች ሮማን። እኔ እኮ ራሄል ነኝ ማንን በምን መንገድ መጣል እንዳለብኝ ጠንቅቄ የማውቅ ነኝ። እስከ ዛሬ ሚስጥር አድርገሽ ቆይተሻል አይደል? ከዚህ በኋላ ሚስጥርነቱ ያበቃል ማለት ነው። ፖሊሱም ራሄልን ጠርቶ ራሄል ወደ ሆስፒታል ሄደሽ ምርመራ እንድታደርግ ይፈልገናል። አንቺ ክፍል ያሉ ሰዎች ጠቅላላ ወይ ትውጣለን እያሉ አመልክተዋል። ተላላፊ በሽታ ይሆናል ብለው ተጀንቀዋል አላት ጉንፋን እኮ ነው፣ ሌላ ምንም አይደለም። ስትል ራሄልም አይ ጉንፋንም እኮ ቢሆን ተላላፊ ነው። ጉንፋኑ ብቻ ደግሞ አይመስልም። በጣም እኮ ነው የምትስየው ሲላት፣ በቃ አልሄድም፣ ክላስ ቀይሩልኝ አለች። እኔ ትዕዛዜን ፈጽም ያለው ትሄጃለሽ እያለሁ ትሄጃለሽ አላት። ባቢና ሮቤልም ሆስፒታል ቀድመው ሄደው ዶክተሯን እየለመኑ ነው። ራሄል ስትመጣ ሽንትና ደም ምርመራ እንድትሰጥ ጠየቋት። እሷም ይሄ የሙያዬ ስነ ምግባር አይፈቅድልኝም አለች፣ ይህን ስራ እኮ ላጣው እችላለሁ። ይህን እናውቃለን፣ ግን ከኛው ውጭ ማንም ሊያውቅ አይችልም። ይህንን ያዘዘው ፖሊስም እኮ በራሱ ላይ ኃላፊነትን ወስዶ ነው። ስለዚህ ከእኛ ውጪ የትም አይሄድም አሏት ከብዙ ማመንታት በኋላ ዶክተሯም ተስማማች። ሮማንም የተሰጣትን ፎቶ እያየች የዘመናት ሚስጥር ዛሬ ሊወጣ ነው ትላለች። ይህን እያለች ባለችበት የምን ሚስጥር ብላ ብሌን መጣችባት፣ ደነገጠች። ቢል ተፋት እኮ ነው ኮቴ የሚባል የለሽም አለች። እማዬ እኔ ሳይሆን ውስጥ ውስጥሽ ያለው ሀሳብ ነው እያስደነገጠሽ ያለው ደግሞ እንደዚህ የደነገጥሽው ውስጥሽ ላይ በሚመላለሰው ነገር ነው አለቻት ብሌን እማ ያቺ ደሳሳ ጎጇችን ናፈቀችኝ እዚያ ውስጥ ከሆነን በጣም ታስቢልኝ ነበር እባክሽ እናቴን መልሽልኝ እዚህ ቤት ከመጣሽ በኋላ ና ከራሄል ከገጠምሽ በኋላ በተንኮል ብቻ ተጠምደሽ እኔን አርቀሽኛል እኔ ሳልሆን ያራኩሽ እነሱ ናቸው እነሱን በያቸው ስትል እባክሽ እናቴ የድሮዋን እናቴን መልሽልኝ። ሀትኝ ጠቂኝ ብላ ብሌንም ተነስታ ሄደች። ከዚያ ከልጅ ጋር ብትገናኝ ወይልሽ እየተከታተልኩሽ ነው የማ ላይሽ እንዳይመስልሽ አለችው የዞሮ ሮማ። ብሌንም ሄዳ ለብቻዋ ቁጭ ባለችበት ሮቤል መጣ። እዚህ እንዳለው በምን አወቅ አለችው። ከቤት ስትወጪ እየተከታተልኩሽ ነበር ሲላት አይገርመኝም በመከታተል ማድግር አለችው። እባክሽ ብሌን፣ እባክሽ ተረጂኝ። አሁን እኮ ገንዘቧን መልሽ ያለው ፍቅረሽ ያሸንፎኛል አላት። እንድድል ብቻ ስጪኝ እባክሽ ሲላት፣ ቆይ ምክንያት ግን ታስረዳኛለህ አለችው። እሱንም አስረዳሽ እዛው ቦታው ላይ ሄደን ነው ለምን እንዳደረኩት እንድታይ የምፈልገው አላት። እሷም ሂድልኝ ብላ ስትለው ከዚህ በኋላ ስለማፈቅርሽ እንጂ ይቅርታሽ እያልኩ የምከታተልሽ። ከዚህ በኋላ ግን አልከታተልሽም እሄድልሽ አለው ብሎ ተነስቶ ሄደ። ብሌንም ግራ ተገብታ ባለችበት ጽናት መጣች። ምን እያሰብሽ ነው ስትላት፣ ቦታ የለምነጠቅሽኝ ለከ ወደሽ አይደለም እዚች ቦታ የምትቀመጨዋለች። ምን እያሰብሽ ነው? እና ስለ ሮቤር ነው። እባክሽ ይቅርታ አድርግለት አለቻት። ምክንያቱን ሁሉ ጠይቂው ተረጂው እና እንጂ ስትላት፣ አይ የኔ ነው እንኳን ተይው፣ የኔ ና ያንቺ አይገናኝም አለች። ጽናትም ባቢ እንግዲህ። ራሄል እርጉዝ እንዳልሆነች ውጤቱን ይዞ ወደ ጽናት ሄደ ለጽናት ማሳያት ጽናት እርጉዝ ባለመሆኗ ተደሰተች። ነገር ግን እርጉዝ ባትሆንም እቼት አድርግ ህብኛል ስለዚህ አጠገቤ እንዳትደርስ ብለው በድጋሚ ትተው ሄደች። አሁን ግርማ ወደ ድርጅቱ ተመልሶ ስራውን ጀምሯል። ጽናትም አብረው እየሰራች ነው። ምን ማድረግ እንዳለባቸው ምክክር ላይ ናቸው። ምክክራቸውን ከጨረሱ በኋላ ልጄ ስለ ባቢ ምን እያሰብሽ ነው? አላት። ከዚህ በኋላ ባቢ የሚባል ሰው እንዳታነሳብኝ እባክህ አባዬ ስትለው፣ ልጄ በአፍሽ ጠልተሽዋል፣ ልብሽ ግን ሌላ እያሰበ ነው። እባክሽ እራስሽን አዳምጠሽ ተነጋግራችሁ ነገሮችን ፍቱ እያለ ይማጸናታል። እኔ ትባብኝ ትቸዋለሁ፣ እረስቸዋለሁ፣ ተወኝ። ከዚህ በኋላ የእሱን ስም መስማትም አልፈልግም፣ አታንሳብኝ አለችው። ከማን ነው የምትሸሹ? ራስሽን እኮ በስራ እየደበቅሽ ነው። ራስሽን ሽን በስራ ቢዚ እያደረግሽ ነው። ይህ ደግሞ መቼም ልትሸሸዋት ጂም ይሄ ስሜት ነው አላት። ጽናትም አባዬ እባክህን ተወኝ ከዚህ በኋላ የባቢን ስም አታንሳብኝ፣ ብላ ስትለው እሺ ብሎ ዝም አላት። ማንም በድጋሚ እስር ቤት ሄደች ራሄልን ለማግኘት ራሄልም አገኘሽ አለቻት። አዎ አግኝቼዋለሁ፣ ማንነቴን አላወቁም አለች። ምንም ምኔን መጣል አይችልም። የምታወለው ነገር አለሽ ያለችው የዘሮ ሮማ እዚህ ምን ይሰራልኛል? በስጦታ መጠቅለያ አድርገሽ ለግርማ ላኪለት ስትላት ሮማንም በደስታ እየተፍለቀለቀች አድራሻ ያልጻፈበት አለቻት። አድራሹ አያስፈልግም፣ ስጦታው ራሱ ጥሩ ስለሆነ ማንነቴን መግለጽ አያስፈልግም አለች ራሄል። አሁን እኔ የለሁም፣ ይህ ስጦታ ደግሞ እንዳያረጅ ቀን በቀን መንከባከብ አለብሽ እንብላ አስጠነቀቀቻት ራሄል። እንግዲህ አደገኛ ሰው ወደ ግርማ ልካለች። ግርማ ስራው ላይ ባለበት የሆነ ሰው መጥቶ ፊት ለፊቱ ተገተረ። ግርማም ሰውየውን ሲያየው በጣም ደነገጠ። የሚይዘው የሚጨብጠው ጠፋበት። ውድ የቻናል የቤተሰቦች፣ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።